ወይ ለምንድን ነው የምንደበቁ? ምን አጠፋን? ዝም በል አንተ፣ አንተ አንቺ ምን እያረጋችሁ ነው? እንዳታገኙ አታገኙ። ቤቴ እንዳይገባ ሰለስ። ጭራሽ መኝታ ቤት ይዘሽ ገባሽ። አረ ማሚ፣ እንዳሰቡት አይደለም። አዎ ማሚ ናትኮ። ቡና አልጠጣመት ነው። አፈር አስጠጣሽና። ቡና የሚጠጣው መኝታ ቤት ነው? እኔ እናት። ዝም በል። አረ ተውኝ። እኔ ሌባ አይደለሁም። ታዲያ ምን ልሰራ ገባ። ደላላ ልኮኝ የሚከራይ ቤት አለ ተብዬ ነው የመጣሁት። ምን እና ቢሆን ሰው ቤት ጥልቅ ብሎ ይገባል እንዴ? ስገባ ኳንኳ ቁጭ አለሁ። እናንተ ስላልሰማችሁ ነው። የሚከራይ ቤት አለ። ግን ማሚ የምትፈልገው ወንድ ላጤ ብቻ ነው። አዎ እኛ ባለ ትዳር ወንድ አንፈልግም። ትዳር የለኝም ወንድ ላጤ ነኝ። ቤቱን ማየት እችላለሁ። ቆይ እንደው ማሚ ልጥራት። ማሚ ማሚ። አቤት ልጆች የሚከራ ቤት ካለ ለማየት ፈልጎ ነው የመጣው ቆይ ታዲያ ምንድን ነው የምትጫጫሁት አታሳዩትም ሰላም ማዘር ደላላ ነበር ቤት አለ ብሎ ይላከኝ ወይዘሮ ካሴ ግቢ ነው አይደል አልተሳሳትኩም አዎ አልተሳሳትኩም ካሳነሽ እባላለሁ የዚህ ቤት ባለቤት ነኝ አንተ ስምህ ማን ነው ናትናኤል እባላለሁ ለብቻ ነው አይደል የምትኖረው? ባለትዳር ቤተሰብ ያለው አልፈልግም። ቤቱም ጠባብ ነው። እረ ማዘር፣ እኔ ብቻዬን ነኝ። ብቻህን ከሆንክ ይሁን ብቻ። ከደላላው ጋር ተነጋግረሃል አይደል? አዎ፣ ከእሱ ጋር ተነጋግረን ጨርሰናል። ሂሳቡንም ተስማምቻለሁ። ነገር ግን ቤቱ ማየት እፈልጋለሁ። እሷ ደግሞ ማናት በር ላይ የምትታይ? እንዴ፣ ሚስቴልኝ ማላልክም እንዴ? አሁን ወንድ ላጤ ነኝ አላልክም? ትብቃት ትባላለች። የቤት ሰራተኛ አይነት እጅን ትወዳለች። ካሰች ከነሰራተኛ ነው ወንደላጤ ነኝ የምትለኝ? ኧረ ማዘር ትብቃ፣ ከኔ ጋር አትቆይም፣ ትሄዳለች። የበፊት ሰራተኛ አይነት። አሁን ቤቱን ልታስተካክልልኝ የመጣችሁ? እንደዛ ቢሆን ይሻላል። እኔ ከሰራተኛ ጋር ስጨቃጨቅ አልኖርም። ሳሮን፣ ቤቱን አሳየሁ፣ ከተስማማ ክፈል። እሺ ማዘር

ደክም ኮቸ አይደል? ቆይ፣ ለዚህ ቤት ብዙ እቃ እንዳለው ሰው ሰራተኛ መቅጠር አስፈላጊ ነው። እንደዛ ሳይሆን እኔ ሰራተኛ አያስፈልገኝም። ትብቃን ብትሆኚ፣ ዛሬ እንደ ሪና ነገደላላ ጋር ሂጂ። እንዴ፣ ለምን ነው? አይ፣ ትብቃ እያወቅሽ፣ አሁን ላይ ደሞዝ የሚያስከፍል ገቢ የለኝም። በዛ ላይ ደግሞ ሁሉንም ነገር ታቂያለሽ፣ ንብረቴን፣ ሀብቴን እንዳለ ተወርሻለሁ። ስለዚህ አንቺ ደግሞ ደሞዝ ያስፈልግሻል። በቃ ነገደላላ ጋር ሂጂና ስራ ፈልጊ አይናቲ አንተ ለእኔ ከአሰሪና ሰራተኛ በላይ ቤተሰብ ነ ያን ሁሉ ነገር ለአባቴ ያድርገህለት አሁን ጥዬ ቤድ ፈጣሪ ምቅር አይለኝም። ተይ ትብቃ፣ ያኔና አሁን እኩል አይደለም። ነገ ስራ መጀመር አለብሽ። አይ በፍጹም እኔ አንተ ማገልገል አይሰለቸኝም። ብር ምን ትርጉም አለው? ዋናው ሰው ሆኖ መገኘት ነው። ሲቀጥል አንተ ለእኔ ስንት ነገር አድርገህልኛል። አይ ትብቃ፣ እንደዚህ ማታስቢ ግዴታንቺ ደሞዝ ያስፈልግሻል ያለ በለዚያ ማ የአባትሽን መድኃኒት በምንድን ነው ምገዥ? እሺ ነገ ጠዋት ደላላ ቤት ሄዳለሁ፣ ግን ተመላላሽ ነው የምገባው። ከሰዓት ያንተን ቤት እየመጡ አዘዳልሃለሁ። አይት ብቃ ገና ለእኔ ጭንቀት የያዘሽ አይደል? አይዞ ወንድሜ ሁሉም ነገር ያልፋል። እንደ በፊቱ የምትሆንበት ጊዜ ሩቅ አይደለም። ያ መንገድ የተሳሳተ ስለሆነ ነው አሁን እዚህ ጋር የተገኘከው። እንዴ በፊት ምን አይነት ህይወት ቢኖረ ነው? ቆይ የእኛን ቤት የናቃችሁት ሃና፣ ሳሮን፣ ዛሬ ያደረጋችሁት ነገር ልክ አይደለም። በፍጹም ይሄ ነገር እንዳይደገም ከዚህ ቤት ውጪ የትም ተከራይ ጋር መግባት አይቻልም። አይደለም መግባት፣ ስትነጋገሩ፣ ስትተያዩ ባይ ወየው፣ ውርድ ከራሴ። እንዴ ማሚ፣ እኔ ምን አደረግኩኝ? በሩን ባልከፍትልክ ኖሮ በምን ይገባል? አይግባ፣ በቃ እንዳ ላይ ኋላ ነግሪያለሁ። እና ልጁ እንዴት አባቱ ነው የሚያምር! ምን የሚያምር፣ ኩባዬ መሰለኝ የቀና ብዙ አይደል? አንቺ አለሽ እንደዚህ ጆግ ፊት። ሀና ከዚህ በኋላ ብትመላለሽ አጋጭሻለሁ። አረ ሁለቱም ልጆቻቸው ሴቶች ናቸው፣ ግን በጣም ቀጭቃዣ ናቸው። እንዴት እንደምንዛለቅ ለቀ እራሱ አላውቅም። የሚገርም ነገር ብር እንኳን ለመክፈት። ቆይ ዳግዬ መልሼ እደውልልሃለሁ። ማን ነው ስትወዳለች? ካስዬ ቆይ አንተን ደግሞ ኬት ነው ያላኩብኝ? ምን አይነት ሰው ነህ? ማዘርን እንድናፈልግ እኔ ተናጋሪ ለማስባል ነው አይደል? ምን አለ አንድ ወር እንኳን ብትቆይ። ማዘር ምን አጠፋው? የሌሊቷን ሰው በቀን መብራት ተበራለ አምፖል ማለት በቀን አሁን ይህን አምፖል ታጠፋላ አታጠፋ? እሺ ያጠፋለሁ። አዎ፣ ብታጠፋ ይሻላል። ተባብረን ብንኖር ጥሩ ነው። ከተ በፊት የነበረችውን ልጅ ያሰጠዋት እያጠናው ነው እያለች እያበራች እያደረች ነው አባረርኳል። አንተም ብትጠነቀቅሽ። ቆይ በአምፖል ቆጠረ? አዎ ቆጠረ ቀደኛ ሲሉታል በቃ ብሎ በቀን የሚያበራ መጡብኛል። እኮ ስሚማ፣ ሲሚማ፣ ምን ፈለግሽ? ሂጂና ናት እንዲህ እስኪ ቡና ጠጣ ብለሽ ጥሪው። እሺ እጠራለሁ። ቢመጣ እኮ እኔም ደስ ይለኛል? ነገር ግን ምን አስበሽ ነው አባቤ? ቢመጣ እኮ አሁን አይመጣም እባክሽ፣ ሂጂና ጥሪው። እሺ እጠራለሁ። ግን እኔ ወሬ የለውበት ማን ነው ገቢ ክፍት ነው ለብቻ መኖር ግን ትንሽ አይከብዳም ይከብዳል ያው ምን ታደርጊዋለሽ ደግሞ ለትንሽ ቀን ብቻ ነው ጓደኛም መምጣቱ አይቀርም ኦ ጓደኛም ይመጣል መቼ እሱም እንዳንተ ቆንጆ ነው እሱ እስኪመጣ ድረስ ግን እኔ አለሁልህ የምትፈልገውን ነገር ሁሉ ጠይቀኝ እሺ አመሰግናለሁ አመሰግናለሁ። አና እናትሽ ግን ትንሽ ኃይለኛ ናቸው። አዎ፣ ሳሮን አጉል ወግ አጥባቂ ናት። ደርሶም ለማሚ ታሽ ቀብጣለች። ማሚ ደግሞ ተከራይ አትወድም። አንተን ብትሆን እንድላጤ ስለሆንክ ነው እንጂ ቤቱ ሳይከራይ ብዙ ጊዜ ቆይቷል። አና አንቺ ምን? ሳሮን እኮ ናቲና ቡና ጠጣ ብለሽ ጥሪ ብላኝ ነበር የመጣሁት ትናንት ተቀምጠን ቢሆን እዚህ ጋ ተቀምጭ። ሳሩ ቡናው በጣም ይጣፍጣል። ወደድከው? በጣም እንግዲህ። ከወደድከው ብዙ ጊዜ እየመጣ ፈላለለሁ። አረ ችግር የለውም እዚሁ እየመጣው ጠጣለሁ።

ዛሬ ማመክሮሽ ነው ቡና ያፈላሽ። ሳሩ የት ሄደች? እሷማ ሜንታ ቤት ገባች። ቡናዋን ትታ ሜንታ ቤት ገብታለች። ምን እንዳስቀመጠች እንጃላት። ቡናዋን ትታ አማቷ ይሆን እንዴ? ቆይ ለምንድን ነው የምንደበቀው? ምን አጠፋን? እሺ ዝም በይ አንተ ይጠይቃችሁ ቤት እንዳታገኙ፣ ቤቴ እንዳይገባ ይዘሽው ገባሽ። እረ ማሚ፣ እንዳሰቡት አይደለም። አሁን ማሚ ናት እኮ ቡና ልጠጣ መጥቶ ነው። አፈረስ ጠጣሽና፣ ቡና የሚጠጣው መኝታ ቤት ነው? ሰኩን ይገባች አሽ ሲጊ እንግዲህ ዛሬ እነግርሃለሁ፣ ከዚህ በኋላ ከልጆች አጠገብ ድርሽ እንዳትል። ዛሬም ዝም ያልኩ የመጀመሪያ ቀን ነው ከገባህ ብዬ። ማዘር በጣም ይቅርታ፣ ሃና ቡና ጠጣ ብላ ጠርታኝ ነው። እኔ ወደ ቤት ሄድኩት። ከዛ እርሶ በድንገት ሲመጡ ሳሮን መኝታ ቤት ካልተደበቀ አለች እኔ በዛ ሰዓት ምን ማድረግ ነበረብኝ? እርሱ በሩን ሲከፍቱ በቃ ሌላ ነገር መሰሉት። በቃ በቃ በቃ በቃ ያሁኑ የሆነ ሆነ። ከዚህ በኋላ ግን ልጆች አጠገብ ድርሽ እንዳትል ነግሬሃለሁ። ትኖር እንደው በሰላም ኖር አለ። በዚያ ግን ቆይ ማዘር፣ እኔ ምን ማድረግ ነበረብኝ? ሐናም ሆነች ሳሮን ቤቴን ሀያ ጊዜ ነው የሚያንኳኩት። ቆይ እሺ፣ እኔስ ማውራት የምን ችግር አለው? ጭራሽ እነሱ ናቸው እየመጡ የሚያስቸግሩ ሐናና ሳሮን በትንሽ ዓመት ነው የሚበላለጡት። ካህንዬ ደግሞ ሳሮን ትንሽ አስተዋይ ልጅ ናት። ዝም ብዬ ባዶ ቤትቻቸው ከሄድኩኝ የቤቱ እቃ ተፈሽቶ ነው የሚጠብቀኝ። ይጣላሉ። ይህም ቤት ማከራየው እኔ ክፍለ ሀገር ለስራ ስለሚሄድ ልጆቹ ስለሚጣሉ እዚህ ቤት ያለውን ሰው ፈርተው እንዳይጣሉ ብዬ ነው። ታዲያ እንደዛ ከሆነ እኔ እንደወንድም ወንድ ምግባባቸው ምን ችግር አለ? አይናቴ፣ እሱ አይደል ያስፈረን። ከተግባባችሁ ከተቀራረባችሁ ይንቁሃል። ሳትግባባ ሳትቀራረብ ዝም ያልካቸው እንደሆነ ይፈሩሃል፣ ያከብረሃል። እሺ፣ አሁን ምን ማድረግ ነው ያለብኝ? ማለት እርስዎ ምን እንዳደርግ ነው የሚፈልጉት? ሀናና ሳሮንን አትቅርባቸው። ሀና በፊት ሳሮንን ከክፍለ ሀገር ይዣት እንደመጣሁ ይከባበሩ ነበር። አሁን ግን ተላመዱና ተናናቁ። ሳሮንና ሀና ልጆች ውስጥ መስሎኝ ነበር። አዎ ልጆቼ ናቸው። ባባት አይገናኙ። ሀናን ግን ብቻዬን እኔን